ልጆችሽ በጎዳና ላይ ይጨፈጨፋሉ ብሎ ነቢዩ ተናገሩታል። እለተን ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ሰብስቡ። ቤተ ክርስቲያናችን ስርዓቷ እየፈረሰ ነው። በየቦታው የሚሰራው መቅደስ፣ ቅድስት፣ ቅኔ የማህሌት የለም። የሚጠይቀውን ይጠይቃል። መድኃኔ ዓለም ክርስቶስ ይድረስ። ስለ መድኃኔ ዓለም ክርስቶስ እለተ ሰንበትን አትግዙባት አትሽጡባት። በአሕዛብ ሸቀጥ በዕለተ ሰንበት በየጎዳናው አትደናቀፉ። ድራፍት መሸጫ ነው ቅዱስ ጊዮርጊስ፣ ጠርሙሱ እየተሰበረ ስዕሉ የትም እየተረገጠ ማስታወቂያ፣ የመጠጥ ማስታወቂያ መሸጫ ነው፣ ኳስ መጫወቻ ነው። አስጥሉ፣ ልጆቻችሁን ምከሩ። እውነት ኳስ ተጫዋቾቹ ከወደዱት ኳስ መጫወቻቸውን ልዳይ በሉት። ለዳ የኳስ ቡድን መድኃኔ ዓለም ክርስቶስ ቤቱን ያስከብራት። አሁን ሆሳዕና ጅራፉን አበጀ እየገረፋ አስወጣ ተብላችሁ ትማራላችሁ። ምን አይነት ጅራፍ እንዲመጣ ነው የምትፈልጉት? እናንተ ባትገዙ ይሄ ሁሉ መሄጃ መንገድ አናጣም። ታቦቱን ለማክበር ወጥታችሁ እንደሆነ ታቦቱን አክብሩ፣ አለበለዚያ እዛው ነግዱ፣ ሽጡ። አይ፣ ተርፉ አያተርፉ። እለተሰንበት ሽጠው እለተሰበት ነግደው ታቦት ማክበሪያ መንገድ ዘርተው አትርፈው ዘር ሊወጣ ይሞክሩት፣ እንግዲህ ይጠብቁ። ሰንበት ገበያ፣ እሁድ ቅዳሜ ገበያ፣ ግንቦት ሰርግ፣ ቅዳሜ ሰርግ፣ ደርግ የተከለብን ጠንቅ ነ። አባቶች ሽማግሌዎች፣ ሽበታችሁ ይውቀሰኝ። በግንቦት ይነቅላል ተብሎ አይቆረጥ ይራስ ተብሎ ዛሬ እለተ ሰንበት የቤተ ክርስቲያኑ ተከራዮች ሱቁን እንኳን አይዘጉም። ታቦት ቆሞ ሱቁ አይዘጋም። ታቦቱን አያከብሩ። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ ለለውል እግዚአብሔር ክብር ምስጋና ይሁን። የለውል ባለሟሎች ውድ አባቶቻችን እግዚአብሔር ያከበራችሁ በመንፈስ ቅዱስ ለይቶ መርጦ ይሾማችሁ እጅግ የምንወዳችሁ ንጹሐን አገልጋዮቹ ውድ አባቶቻችን የዚህ ታላቅ ደብር አገልጋዮች እንደየማረጋችሁ ልዑል እግዚአብሔር በቸርነቱ ይባርከ። ልዑል እግዚአብሔር በረጅም እድሜ ያበለጸጋችሁ፣ በረጅም እድሜ ያከበራችሁ፣ በሽበት ያከበራችሁ። ውድ አባቶቻችንና እናቶቻችን እንዲሁም ወንድሞችና እህቶች፣ የነገው ተተኪ ህፃናት፣ ለስም አጠራሩ ክብር ምስጋና ይግባው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰንበታችሁ? እንደምን አመሻችሁ? በቸርነቱ የጠበቀን እቺን ንቤ ያደለን ዛሬው ዕለት ያደረሰን ከማናውቀው አደጋ የሰወረን ከቀን መኝታ ያዳነን የሰው እጅ አላሳየን በተዋሕዶ እምነታችን ያጸናን ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ እሱን የምናውቅበት አእምሮ የሰጠን ጌታ ክብርና ምስጋና እስከ ዘላለሙ ለእርሱ ይሁን። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን እናንተን ውድ ወገኖቼን ይዤ ቅድስት ድንግል እመቤታችንን ይዤ ከሁሉ አስቀድሜ አንደበቴን ለሥላሴ አደራ ሰጣለሁ። አቤቱ አንተ ቸርጌታ ልመና ይህን የሰማኝ አምላክ ክብርና ምስጋና እስከ ዘላለሙ ድረስ ለርሱ ይሁን። የእናቴ ልጅ ከሁሉ በፊት ማሳሰቢያዎች አሉ፣ ወደ ትምህርቱ ከመግባቴ በፊት የመጀመሪያው ማሳሰቢያዬ የእናቴ ልጅ ሲናገረው የጥንት ቦታ የጥንት ቤተ ክርስቲያን መሆኑን ተናግሮታል። እዚህ ታች ያለው መርገፍ እንዲስተካከል፣ የመጀመሪያ ማሳሰቢያዬ። ሁለተኛው ማሳሰቢያዬ በፕላስቲክ ስዕሎች እንዳታሰሩ፣ ፕላስቲክ ስዕል የምታሰሩ ሰዎች እንዳታሰሩ በፕላስቲክ። መርገፉን መጥቶ ያነጋግረኝ። አሰራለሁ የሚል ሰው ይሄን የመጀመሪያውን ማዕዘን እስከ ሁለተኛው ያ ማዕዘን ያለውን ለክቶ ይንገረኝ። አንዱ ማዕዘን ስንት ሜትር ነው? ይህ አስር ሜትር ቢሆን በአስሩ ሜትር ስንት መርገፍ እንደሚያስፈልግ እቅጩን ነግረዋለሁ። ከዚያ በኋላ ማዕዘኑ ተቆጥሮ መርገፎቹ ይዘጋጃሉ። ማን እንደሚያዘጋጀው ሚጠይቀኝ፣ ልታሰሩ የፈለጋችሁ ሰዎች እያንዳንዱ ማዕዘን መካፈል ትችላላችሁ። ደንበኛው ቆርቆሮ ጋልቫናይዝድ የሆነው ቆርቆሮ ቁጥሩን እነግር አለው። ጠይቁኝ፣ መርገፉ ይስተካከል። ትርጉም አለው አለ። ምክንያት አይደለም የተቀመጠው። ከባድ ነው መርገፉ ዙሪያውን ያለው ጉልላቱ ላይ ያለው መርገፍም ራሱን የቻለን። ዛሬ ጉልላቱ ላይ ያለው መርገፍም የለም፣ መሶበ ወርቁም የለም። መከራችንም አያቆምም። ቤተክርስቲያናችን ስርዓቷ እየፈረሰ ነው። በየቦታው የሚሰራው መቅደስ ቅዱስ ጥቀሬ ማህሌት የለም። የሚጠይቀውን ይጠይቃል። መዳህን ያለም ክርስቶስ ይድረስ ለመዳህን ያለም ክርስቶስ ነቢየ ልዑል፣ ህዝቅ ዳንኤል አስራ አንድ ምዕራፍ ቁጥር 31 ላይ ሦስት ሰራዊት ስርዓቷን ለማፍረስ ይዘምታሉ። ቤተ መቅደሱን ያረክሳሉ። የጥፋት ርኩሰት ያቆማሉ። መቅደስ ሰውነታቸውን ያረክሳሉ ተብሎ ተጽፏል። እዛ ውስጥ አልገባም። ይጠይቀውን ይጠይቅ። ትክክሏ ቤተ ክርስቲያናችን ሶስትነቱን የምትናገር መቅደስ ቅድስት ቀኔ ማህሌት። መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወልድ፣ ቀኔ ማህሌቱ እግዚአብሔር መንፈስ ቅዱስ። አብን ነቅሎ መንፈስ ቅዱስ ተነቅሎ መቅደስ አይባልም። እግዚአብሔር ያጠናሽ። ሁለተኛው ማሳሰቢያ የተዋህዶ ልጆች የሆናችሁ ወደ ቤተ ክርስቲያን ስትመጡ እነዚህን አምስት ነገሮች ስራታችሁን፣ በኩራታችሁን፣ ቀደሚያቱን፣ ምጽዋታችሁን፣ ስለታችሁን ከዚህ አንዱን ይዛችሁ ትመጣላችሁ። ባዶ እጃኝ መጣ። ሁለተኛው ከመምህራን የሚወረወረውን ኃይለ ቃል መዝግቡ። ይሄ ቦታ የማይደርቅ ምንጭ የማያስጠማ የዘላለም ሕይወት የሚገኝበት ትምህርት ቤት ነው። በሚያልፈው ዓለም የማያልፈውን ዓለም ለመውረስ የምንማርበት ቦታ ነው። ማስታወሻ ይዙ። ባዶ እጃችሁን መታችሁ፣ ባዶ እጃችሁን አትመለሱ። ሌላው ዕለተ ሰንበትን አትግዙባት፣ አትሽጡባት በአሕዛብ ሸቀጥ በዕለተ ሰንበት በየጎዳናው አትደናቀፉ። በጣም ከባድ ዕለተ ሰንበት፣ ጻድቃንና ኃጥአን የሚለዩባት ዕለት ናት። ዓለም የምታልፈው ዕለተ እሁድ ነው። ዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ሰብስቡ። የተጻፈ ጽሑፍ አለ ልጆችሽ በጎዳና ላይ ይጨፈጨፋሉ ብሎ ነቢዩ ተናግሮታል። ሰብስቡ፣ ልጆቻችሁ መከሩ፣ ልጆቻችሁ እለተ ሰንበት ካልተጫወቱ አይጥምም። አክብሯት፣ ይችን ሰንበት። ቀጥሎ ታላቁ ሰማይት አባቶቻችን የተማጸኑበት ስንት ድል ያገኙበት አሁንም እየተማጸኑበት ያለ ታላቁ ሰማየት መጠጥ መሸጫ ያደረጉት ሙጠጥ ብለዋል። ከምድሪቱ መታሰቢያቸው ሁሉ የለም። አሁንም ይድገመው። ድራፍት መሸጫ ነው ቅዱስ ጊዮርጊስ፣ ጠርሙሱ እየተሰበረ ስዕሉ የትም እየተረገጠ ማስታወቂያ፣ የመጠጥ ማስታወቂያ መሸጫ ነው። ኳስ መጫወቻ ነው። አስጥሉ፣ ልጆቻችሁን ምከሩ። እውነት ኳስ ተጫዋቾቹ ከወደዱት ኳስ መጫዎቻቸውን ለዳ ይበሉት ለዳ የኳስ ቡድን ሌላውን ፀዋ ማኅበር አቁመው ይማጸኑት ዘር እንዲወጣላቸው ንገሩ። ያናትያልች በየትኛውም በንግስ በዓላት በየትኛውም በንግስ በዓላት ልብ አድርጉ። በየትኛውም የእምነት ድርጅት የሌለ በበዓል ማክበሪያው በር አካባቢ በአሕዛብ ሸቀጥ ተሸፍኖ መሄጃተን ስንራመድ ዱላ ቀረሽ ስድብ ላይ ደርሰናል። ዛሬ ምእመናን መግቢያ መውጫ የለም። ይድረስ ስለ መድኃኔዓለም ክርስቶስ ሰው ጠፍቷል። መድኃኔዓለም ክርስቶስ ቤቱን ያስከብራት አሁኖ ሳይና ጅራፉን አበጀ እየገረፋ አስወጣ፣ ተብላችሁ ትማራላችሁ። ምን አይነት ጅራፍ እንዲመጣ ነው የምትፈልጉት? በየአመቱ እንማራለን መለወጥ የለም። እናንተ ባትገዙ ይሄ ሁሉ መሄጃ መንገድ አናጣም። ታቦቱን ለማክበር ወጥታችሁ እንደሆነ ታቦቱን አክብሩ፣ አለበለዚያ እዛው ነግዱ፣ ሽጡ። አይተርፉ አያተርፉ እለተ ሰንበት ሽጠው፣ እለተሰንበት ነግደው፣ ታቦት ማክበሪያ መንገድ ዘርተው አትርፈው ዘር ሊወጣ ይሞክሩት። እንግዲህ ይጠብቁ፣ ያለቀ አትር ራሳችሁን ጠብቁ። እምትመክሩት ምከሩ። ሌላው ሰንበት ገበያ፣ እሁድ ቅዳሜ ገበያ፣ ግንቦት ሰርግ፣ ቅዳሜ ሰርግ ደርግ የተከለብን ጠንቅል በግንቦት እንደዚህ ማዕዘን የሚሆኑ እንጨቶች ዋልታ፣ ወራጅ፣ ቀንበር፣ ሞፈር የመሳሰሉት ቋሚ ነገሮች፣ አባቶች፣ ሽማግሌዎች ሽበታችሁ ይውቀሰኝ። በግንቦት ይነቅላል ተብሎ አይቆርጥም ይራስ ተብሎ ዛሬ እለተሰንበት የቤተ ክርስቲያኑ ተከራዮች ሱቁ እንኳን አይዘጉም። ታቦት ቆሞ ሱቁ አይዘጋም። ታቦቱን አያከብሩ። ከእንግዲህ በጎቼ፣ ከዚህ በኋላ መብል አይሆኑላችሁም። ሰበሰበ በጎች። አሁንም አልገባንም። ይቀጥላል። ተጠንቀቁ፣ እነዚህ ነገሮች ወገኖች። ሌላው የእናቴ ልጅ ጉባኤ ሲዘጋጅ ስለ መድኃኔ ዓለም ክርስቶስ ሰው አመላኪ ያደረግ ነው። ሰውን ፎቶግራፍም ስምም አይጻፍ። ጉባኤ አዘጋጅተናል፣ እግዚአብሔር ያደላችሁ ኑና ተካፈሉ። ለጉባኤው የሚመጥኑትን የተዋህዶ ልጅ እንደውም ይህም አይባልም። ለጉባኤው የሚያስፈልጉን አባቶቻችን ያስተምሩናል። አማርኛውን እናንተ አስተካክሉት። ኑና ብሉ አጡ በሉ እንጂ ፎቶግራፍ ስም አውጥተን ሰው አምላኪ አናድርገው። ለሁል እግዚአብሔር አምላካችን ከእኛ ጋር ይሁን። እግዚአብሔር በረድኤት አይለ ጸጋ ክብሩን ያድለን።